የደም መርጋት ህመም ታሞ ያውቃሉ? የደም መርጋት ህመም ማለት ብዙ ጊዜ በእግራችን እና በተለያዩ የሰውነታችን ክፍሎች ውስጥ የደም መከማቸት ሲሆን ምልክቶቹም በተለይ በእግር ላይ የሚከሰተው አንድ እግርን ለይቶ፣ በሁለቱም እግሮች ላይ ሊከሰት ይችላል ግን በብዛት አንድ እግርን ለይቶ የማበጥ፣ የመቅላት እንዲሁም ባት ላይ የህመም ስሜት ሲሰማ የደም መርጋት ህመም ሊሆን ስለሚችል በአቅራቢያ በሚገኝ ህመም የህክምና ተቋም መታየት ይኖርበታል። የደም መርጋት ህመም እግር ላይ የሚከሰተው በተለይ ችግሩ ምንድነው፣ እግር ላይ ብቻ ሳይሆን ወደ ሌላ ቦታዎችን በመሄድ በተለይ ወደ ሳምባ በመሄድ ከፍተኛ የሆነ ችግር ሊያስከትል ይችላል። የደም መርጋት በሳምባ ላይ በሚከሰትበት ጊዜ አየር የማጠር፣ ደረት ውጋት ስሜት ድንገተኛ የሆነ ሊሰማ ስለሚችል ቶሎ እግር ላይ የማበጥና የህመም ምልክቶች ሲያዩ ወደ አቅራቢያ ጤና ተቋም በመሄድ የደም መርጋት መኖርና አለመኖሩን ማወቅ ይኖርበታል። የደም መርጋት ህመም የሚታወቅበት መንገዶች የተለያዩ መንገዶች ይኖራሉ። በዋናነት የአልትራሳውንድ ምርመራ የእግር ዶፕለር አልትራሳውንድ እንለዋለን። የዶፕለር አልትራሳውንድ ምርመራ በማድረግ በደም ስራችን ውስጥ የደም መርጋት መኖሩን ማረጋገጥ ይችላል። በተጨማሪም የተለያዩ አይነት የደም ምርመራዎች በማድረግ ታካሚው ከህክምና ከመጀመሩ በፊት እነዛን ምርመራዎች ታይቶ ህክምና ሊጀመር ይችላል ማለት ነው። ለደም መርጋት የሚያጋልጡ ምክንያት ስሜቶች የተለያዩ ናቸው። ከነዛ ውስጥ አንደኛ በተለይ ቀዶ ጥገና ከተሰራ በኋላ ለረጅም ጊዜ የመተኛት ፣ ሁለተኛ በስራ ምክንያት ሊሆን ይችላል ለረጅም ጊዜ የመቀመጥ እና አንድ ቦታ ሳይንቀሳቀሱ ረጅም ጊዜ መቀመጥ፣ ረጅም ጉዞ ሳይንቀሳቀሱ ማድረግ፣ በተለይ እርግዝናና ከወሊድ በኋላ ያሉ ጊዜዎች ለደም መርጋት ሊያጋልጡ ይችላሉ። እንዲሁም አንዳንድ የውስጥ ህመም፣ የተለያዩ አይነት የካንሰር አይነቶች ለደም መርጋት ሊያጋልጡ ይችላሉና እንዲሁም የውፍረት ከልክ በላይ የሆነ ውፍረት ለደም መርጋት ሊያጋልጡ ስለሚችሉ እነዚህን ነገሮች በማስተካከል የደም መርጋትን መከላከል እንችላለን። ደም መርጋት ህክምና በተለያዩ አይነት ህክምና ዘዴዎች ሊታከም ይችላል። እነዚህም መድኃኒቶች የደም ማቅጠኛ መድኃኒቶች ይባላሉ። በመርፌም ወይም ደግሞ በሚዋጥ አይነት የደም ማቅጠኛ መድኃኒቶች ሊታከም ይችላል። ከመድኃኒት ህክምናው በተጨማሪ ደግሞ የድጋፍ ህክምናዎች ሊደረጉ ይችላሉ። እንዲሁም እነዚህ የድጋፍ ህክምናዎች አንደኛ የደም መርጋት ያለበት ታማሚ ቶሎ እንቅስቃሴዎችን እንዲጀምርና እንቅስቃሴዎችን እንዲያደርግ በመምከር የደም መርጋቱ እንዳይባል ስና ቶሎ እንዲሻሻል ሊያደርግ ይችላል። ሁለተኛ እግርን ከፍ አድርጎ በመተኛትና በመቀመጥ የደም እግር ላይ እንዳይጠራቀም ማድረግ ይቻላል። ሶስተኛው የተለያዩ ስቶኪንጎች ወይም ኮምፕሽን ስቶኪንግ ይባላል በህክምና ቋንቋ፣ እነሱን በመጠቀም ለመድኃኒቶቹ አጋዥ የሆኑ ህክምናዎችን ማግኘት ይቻላል ማለት ነው። እንዲሁም ኦፕሬሽን ከተደረገ በኋላ ከወሊድ በኋላ ደም መርጋት እንዳይፈጠር ቶሎ እንቅስቃሴ መጀመር የደም መርጋትን ለመከላከል አይነተኛ መንገድ ስለሆነ እሱን ማድረግ ይመከራል። እንዲሁም ሴቶች መቆጣጠሪያ የሚወስዱ ሴቶችም ለደም መርጋት የተጋለጡ ሊሆን ስለሚችሉ ያንን የሚወስዱ ሴቶች እንደዚህ አይነት ምልክቶች ካዩ ቶሎ ወደ ጤና ተቋም መሄድና ያንን ነገር ቼክ ማድረግ ያስፈልጋል ማለት ነው አመሰግናለን